አንዱ ዓለም ጎሳ በዛሬ ዕለት ከስር በነፃ መፈታቱ ተገለጸ። ሙዚቀኛው ከስር ነፃ መሆኑን መፈታቱን ተከትሎ አዲስ አበባ በአንድ እግር ቆማለች። አድናቂዎቹና ወዳጅ ዘመዶቹ በደስታ በእልልታ፣ በመኪና ጋጋታ ተቀብለውታል። በኢትዮጵያ ታይም እንግዲህ መጀመሪያ መግቢያ ላይ እንደሰማችሁት አንዱ ዓለም ጎሳዬ በዛሬ ከእስር ቤት እንደተፈታይ የሚያሳይ ቪዲዮ እና የድምጽ ቅጅ ደርሷል ማለት ነው። እውነት ለመናገር ከሀገራችን ላይ እየተደረገ ያለው ነገር እውነት እየተደበቀ ውሸት የሚወጣበት አገር ሆናለች እና ቢያንስ የእህታችን የደም ከላባ ሳይመለስ እንግዲህ ወር ባልሞላ ውስጥ መፍታት ማለት እንደ ሰው ያማል። በጣም ይከብዳል። ግዴታ የኦሮሞ ልጅ መሆን አይጠበቅበትም። በዚህ ጉዳይ ሰው የሆነ ሁሉ ድምፅ ቢሆን ሰው የሆነ ሁሉ እንጃ፣ እኔ በጣም ለመናገር የሚከብድ ነው እና ብቻ እግዚአብሔር ፍርዱን ከፈጣሪ እናትና አባት ያገኙ ነው የምለው። በጣም ነው የተሰማኝ። በሰው ሁሉ ሀገር የገደለ ይገደላል። ወንጀለኛ በስር ይቀጣል። በአገራችን መዲናችን ኢትዮጵያ ውስጥ ደግሞ የገደለ ሲደል የሳምንት እና የሁለት ሳምንት እስር ቤት በቃ ህጋዊ ሆኖ ነው የሚወጣው ያለን። በሰው ሀገር ደግሞ እንግዲህ የምታዩት ነው፣ ቆራጥ እርምጃ ነው የሚወሰደው። በሀገራችን ግን ምንም የማያውቁት ንጹሐን በድሮን በከባድ መሳሪያ በተለያየ ይጨፈጨፋሉ። እነዚህ ደግሞ ሰው ገዳዮቹ ደግሞ ህጋዊ ናቸው እየተባለው እንግዲህ ወንጀል የሌለባቸውም እየተባለ የሚፈቱበት ሀገር ሁናለች። ወጣም ወረደም እንግዲህ ብንለፈልፈውና ብንጮኸው ሰሚ ስለሌለን እግዚአብሔር አምላክ ፍርዱን እሱ ይስጥ ነው የምለው። እንግዲህ አባት የሚናገሩትን ድምፅ ሰምታችኋል። እናት የሚናገሩትን ድምፅም ሰምታችኋል። አይደለም ለወለደ ላልወለደ እንኳን አንጀት በሚበላ ድምጽ እንግዲህ ያን ሁሉ ሲናገሩ እንዴት ሞራ እንደሚያምና እንዴት እንደሚሰቀጥጥ ሁላችሁም ታውቃላችሁ፣ እናውቃለን። ግን ምን ይደረጋል ታዲያ? ብቻ ፈጣሪ ፍርዱን እሱ ይመልሰው ነው የምለው። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾች፣ የቤተሰቦቼ፣ እንዲሁም የሀገሬ ልጆች እንኳን አደረሳችሁ ለጠለተ ሐሙስ፣ እንዲሁም እንግዲህ ለፋሲካ ዋዜማ ማለት ነው። ለስቅለትም ለበዓሉም አደረሳችሁ፣ አደረሰን በዓሉን የሰላም የፍቅር የአንድነት እንዲያደርግልን የሁላችሁ ምኞትና ጸሎት እንዲሆን የፈጣሪ ፈቃድ ይሁን ጾሙንም በሰላም በደስታ እንዲያደርሰን እግዚአብሔር አምላክ ይፍቀድልን። እንዲሁም በእስር ቤት በተለያየ በጦርነት ላሉት ወገኖቻችንም እግዚአብሔር ይጎብኛቸው። ሌላ ምንም አንልም። ሕጻናት እንግዲህ በድሮን እየተጨፈጨፈ በከባድ መሳሪያ መቸስ ወጋ ይቀር ሲዳሩ ማልቀስ ይላል ያገሬ ሰውና ያው በከተማ ያለ ነው፣ እንኳን አደረሳችሁ እንባባላለን። በአማራ መስመር ያሉት ደግሞ እንግዲህ እንኳን በዓልን እንደ በዓል ያከብሩ ነው፣ እና መሽቶ መንጋቱን የማያውቁበት ሰዓት ነው ያለ። ከሀገራቸው ላይ እንዳይቀመጡ ከወገናቸው ላይ እንዳይሆኑ ተብሎ እንግዲህ በከባድ መሳሪያ እየተጨፈጨፉና እየተገደሉ ይገኛሉ። እግዚአብሔር አምላክ እንግዲህ እውነት